እኔ ፋኖ አሰፋ መሰለ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና አደረጃጀት ዘርፍ ምክትል ነኝ። ፈሪያለና እግዚአብሔር የአማራ ህዝብ እንዲጠፋ ተወስኖበታል። ግን እንዳይጠፋ ደግሞ መልክተኛ ልከውለታል። ያ ማለት አሳረኛው ፋን ነው ማለት የአማራ ትግል መነሻው ምንድን ነው? መነሻው የአማራ ህዝብ ማወቅ አለበት መነሻው ማለት ነው። መነሻውን እስካላወቅነው ድረስ መዳረሻው ልናውቀው ሰለማንችል የአማራ ህዝብ መነሻው አብይ አህመድን ካመጡበት በኋላ ጠቅላይ ሚኒስተር ካደረጉት በኋላ የአማራ ህዝብ የተደረገበት የዘር ማጥፋት ጭፍጨፋ አንድ ሁለት ሶስት ብለን እንነግራቸዋለን። የትግላችን መነሻ ስለሆነ ማለት ነው። አብይ አህመድ ወደ ስልጣን ከመጣ በኋላ ስመኛው በቀለን አሳጣን። የአማራን ምሁር የአማራን እንጀግና አባይ ግድብን የደፈረው እንጀግናችን ነው። ስመኛው በቀለን አሳጣን። ስመኛው በቀለን ካሳጣን በኋላ አማራ እየተደራጀ አማራ በመደራጀት በእስር ቤት የነበረው ዘጠኝ አመት የታሰረው የራሳው መብረቅ የወለው ፈርጥ ብርጋደር ጄኔራል አሳምነው ጽጌ ከእስር ቤት እንደወጣ አማራ ክልል ላይ የጸጥታ ዘርፍ ሆኖ ተገኘ። እሱ ከተሾመ በኋላ የአማራ ህዝብ ከ500 ዓመት በፊት የተሰራውን ታሪክ ትንትና አርጎ ለአማራ ህዝብ ማስተማር ጀመረ። እየደረሰብን ያለውን ግብ ከነ አጼ ሚኒሊክ፣ ከነ አጼ ቴድሮስ፣ ከነ በላይ ዘለቀ ታንነት ጀምሮ ያለውን ነገረን እና ቢኖር ጴጥሮስ የሰሩትን ነገረን። ያ ታሪክ አሁንም ተመልሶ መጥቷል፣ እና የአማራ ህዝብ ካልተደራጀ ካልተደራጀና ካልጠነከረ ከ500 ዓመት በፊት የነበረው ይደገመናል። ብርጋደር ጄኔራል አሳምነው ጥጌ ወደ እስር ቤት እንዲገባም ያደረገው አብይ አህመድ ነበረ። ደህንነቱ ነው፣ ደህንነቱ ነው ያሳሰረው እሱ ነበረ። ከወጣ በኋላ ደግሞ የአማራን ህዝብ የራሱ ለማድረግ ደግሞ ምን ማድረግ ነበረበት ነበርበት? አሳምነውን መፍታትና ስልጣን መስጠት ነበረበት። ምክንያቱም የአማራ ህዝብ አሳምነውን ይወደው ስለነበረ ስስብልቱ ምንድን ነው ብሎ ያጠኝ ነበረ። የአማራን ህዝብ የእኔ ለማድረግ ምን ማለት አለብኝ ነበር? አንደኛ እና አሳምነውን ስልጣን ላይ ማስተመር፣ ሁለተኛ ኢትዮጵያ ኢትዮጵያ እያለ ማልቀስ አብይ አህመድ። ምክንያቱም ኢትዮጵያ ስንባል አማራ ማለት ስስብልት ያለን ኢትዮጵያ ሲባል የምንሸወድ ስለሆነ በአረንጓዴ ቢጫ ቀይ ባንዲራ ብቻ የምናምን ስለሆነ ብርጋደር ጄኔራል አሳምነው ጽጌን 2011 ዓ.ም ተመረጥ አብይ አህመድ እናምባቸው መኮንን የአማራ ምሁራኖች ገሎ እርስ በርስ ተጋደሉ ብሎ ሴራ ሰራብን። ሽመልስ አብዲሳ ምን አለን? አባይ ማዶ ተሻግረን ቁማሩን በልተነዋን ብሎናል፣ አለን ብሎናን እኮ ነግሮናን እኮ አባይ ማዶ ተሻግረን ቁማሩን በልተነዋን ያለና እነ ብርጋዴር ጀኔራል አሳምነው ጽጌና እናምባቸው መኮንን ሲገሉ ነበር። የአማራ ህዝብ ግን አልነቃም ነበር። ዘጠኝ ጊዜ በራጎ ምሽግን ሞትክሮ በሞርተር በመድፍ በዙ በዱረን በታንክ ያልቻለውን ለምስራቅ አማራ ፋኖ አንድ ቀን ተሰጠው። መስከረም 15 ቀን 2015 ዓ.ም ተምረ በራጓ ምሽግ ላይ ምን ተሰራ? እነ አሸናፊ አለሙ ምን ሰሩ ብለህ ጠይቅ። በራጓ ምሽግ ሲሰበር ለ6 ሰዓት ነበር የፈጀው መከላከያ ዘጠኝ ጊዜ ያልቻለው በ6 ሰዓት ውስጥ ግን የተሰዋብን የአማራ የቁርጥ ቀን ልጅ አሳረኛው ፋኖ ዘጠኝ ነበር። በራጓ ምሽግ ሲሰበር እነ አሸናፊ አለሙ እነ ሲናምላክ ደጉ ሲቀሩባት እዛች ተራራ ላይ ዘጠኝ ሰው ተሰውቶብን በመከላከያ ሰራዊት ዘጠኝ ጊዜ ተሞክሮ ፋኖ እንዴት በስድስት ሰዓት ይሰብረዋል? የኔን ስም ወስዳውብኛንና በራቸው ብሎ ለመቶ አምስተኛ ኮማንዶዎች አብይ አህመድና ምርኮኛው ብርሃኑ ጁላ ትዕዛዝ አውርደው ከጀርባችን ተመትተን 104 ሬሳ 143 ቁስ ቁስለኛ ይዘን ወጣን። በመከላከያ ሰራዊት የአማራ ህዝብ ልታውቆ ይገባል። ይሄን እኛ ግን የዛን ሰዓት ሀገር ማፍረስ ነውና ዋርካው ምሮ ወዳጆ ሚስጥሩን አላወጣውም ነበር። ምክንያቱም በዛ ሰዓት መከላከያ መታይብን የሀገር መከላከያ ሰራዊትን አማራ ወጋው ብሎ አብይ አህመድ ሌላ ስም ስለሚሰጥ ይሰጠ እንደ ህወሀት መቶ 104 ሬሳ ስንቀብር ግን ማሳ ነበር የተቀበሩት ቤተ ክርስቲያን እንኳን አላገኘንም ነበር ሰዓት ስላልነበረን። 143 ቁስለኛ የሚያሳክምልን አልነበረም። የዛን ሰዓት አሳረኛው ፋኖ ግን ያንን ውጊያ ከጀመረ በኋላ ተሐድሶ እንኳ ይደረግላችሁ ቢባል አፈር እንበላለን እንጂ ራያ የኛ እናቶች እያለቀሱ እኛ እዚህ አንቀርም፣ 104 የተሰዋ 143 ቁጥ ለኛ ይዘወተናል ራያ መረት እናልቃለን እንጂ አንመለስም ያለው መስከረም 23 ቀን ራያ እነፃ ወጣን። ከዛ በኋላ ምን አደረገን? እነ ሲላማክ ደጉ ቤተሰቦች ጥቁራቸውን ሳይገፉ፣ የነ አሸናፊ አለሙ ቤተሰቦች ጥቁራቸውን ሳይገፉ፣ የመቶ አራቱ ቤተሰቦች ሀዘናቸውን ሳይረሱ 143 ቁስለኞች ሕክምና ሳያደርጉ አብይ አህመድ ምናልባት ተጥቅፍቱ አለ። እኛ እኮ ጥያቄያችን የወንድ ጥያቄ እኮ ነው። መንግስት እንሆን አላል ነው። ነገር ግን ክተት መክት ብለህ እያለ ያለ የተሰውትን ካስልነ የታመሙትን አሳክምልነ እኛ ሰርቶ እንበላለን። የኛ ጥያቄ የነ መሐመድ ቢሆን ልጆች ምን ሊሆኑ ነበር ነው የኛ ጥያቄ። የነሞላ ደስ ይያ ልጆች ምን ሊሆኑ ነበር? ወሰላሴ ላይ የተሰውት ብለህ ነበር የኛ ጥያቄ በክራንቼ የሚያርዙ ወንድሞቻችን ማን ነው የሚያሳከማቸው ብለን ነበር ጥያቄያችን ከአንድ የሁለት ሶስቴ ይህን ጥያቄ እየተጠየቅነ ካላሳከማችሁልን ካልካሳችሁልን ትጥቅ አንፈታም ትጥቅ መፍታት ነበረብን አልነበረብንም አልነበረብንም አይደለ አንፈታም አሉ። እኛ አንፈታም ስንለው የህዝብ ልጅ መሆናችንን አወቀ። ካንዶን ትጥቅ ማስፈታ የአማራ ልዩ ኃይል ከጀርባ እነሱ ወግኖ ይመታኛል። ስለዚህ የመጀመሪያ አማራጭ የአማራ ልዩ ኃይል ትጥቅ ማስፈታት አለብኝ ነበር አብይ አህመድ ቁማሩ መጋቢት 29ና 28 ትጥቅ ይፈታሉ፣ የአማራ ልዩ ኃይል፣ በሁሉም ክልሎች ያሉት ልዩ ኃይሎች ትጥቅ ይፈታሉ የሚል መመሪያ ወርዶ፣ ባሕርዳር ላይ የመጀመሪያ ትጥቅ የሚፈታው ብሔር ግን ማን ነበረ? አማራ ነበረ። የመጀመሪያ ትጥቅ የሚፈታው መድኃኒት አይጥ ላይ እንደሚሞከረው አማራ ላይ ነው። አብይ መድ ውሳኔ የሚሞክረው ከዛ በኋላ ምን አደረገ? ከመራዋ ጀምሮ እስከ ደብረ ብርሃን አዲስ አበባ ጫፍ ድረስ የተቁስ ዳዳ አደረባት አማራ ክልል ጥቁር መዝገብ ናት ያዟል። እናቶች እንዲሸበሩ፣ አባቶች እንዲሸበሩ አማራ ያለበት ቁመና ምን እንደሆነ ግራ የተጋባና የተወሰጋገበ ማህበረሰብ እንዲሆን ነበር የሚፈልገው አብይ አህመድ። ተኩሶ ያደረው ግን ባረቃሙ አገኘው። ተሻገር የሰለጠነው ልዩ ኃይል የብርጋዴር ጄኔራል አሳምነው ጽጌ ልዩ ኃይል አልነበረም። ያን ምን ነበር ፍላጎቱ? አማራ ማወዛገብ ጥይት እየተኮሰ የራያ ቆቦ ወጣት ጤናኛው ግን ምን አድርጎ ነበር? የእውነት ልዩ ኃይሉ ሊፈርስ መስሎት ምግብ ቤት ዙረን አንድ ምግብ ቤት ልዩ ኃይል እንዳትቀበሉ፣ ልዩ ኃይል የበላው ነው ብላችሁ ለእኛ ሪፖርት አድርጉልን፣ እንከፍላለን። ልዩ ኃይል ዩኒፎርም የለበሰ በነጻ ይብላ ይጠጣ ብለን ሆቴል አዘዝነኛ። የእውነት መስሎነ። ለካ የናገኘው ተሻገርና የና አብይ አህመድ ጎሳ ናቸው እነሱ ወደ ኛ ይመጣሉ መስሎነ። ሲፈርሱ እኛ ጫካ ገባን ወንድሞቻችንን ይዘን እንዋጋለን ብለን አርበኛ ኮማንዶ ፋኖ ዳንኤል አለሙ ሚያዚያ አንድ 2015 ዓመት ከብልጽግና ጋር ግልጽ ጦርነት የጀመርንባት መላጭ ሳባ አርበኛ ኮማንዶ ፋኖ ዳንኤል አለም ሚያጋ አንድ ብልጽግና ጋር ቆቦ ከተማ ላይ ጦርነት የጀመረ የመጀመሪያ የምስራቅ አማራ ፋኖ በአርካው ምድር ወደ ጀሚ ምራው። ከማዚያ አንድ በኋላ ፋኖ መሰደድ ጀመረ። እሁድና ሰኞ ከባድ መሳሪያ ወልዲያ ላይ ቆቦ ላይ መተኮስ ተጀመረ። በዛን ሰዓት ዋልካም ወዳጆ ምነበር ምን ነበር ያለው፣ በላጎ ላይ ራያን ጥቁር አልብሼ፣ ሰሜን ወሎን ጥቁር አልብሼ አሁንም ልደግመው ነው አለ። የበጫት አካሄድ ግን የሄደው ዋርካም ብሬ ወዳጆ ጆ ጊዜያዊ ስምምነት አለ። ጊዜያዊ ስምምነት ብሎ ለአንድ ቀን ሰራዊትም ቦታ ካስያዘ በኋላ የማይሰራ ዲሽ ካከሰጠ በኋላ አይሰራ ስናይፐርና ብሬን ሸጠን ሰጥተን ሸወርናቸው። ግን ጫካ ደብቀን ነበርኛ፣ ልጆቻችንን ከቤት አስገብተን ነበር ያለን። ምንት ሳይሞላው በምስራቅ አማራ ፋኖች ጀብድነት ጽንፈኛውን አሸባሪውን እያለ ሲናገር የነበረው ሸኘ ነው። አንድ አለ የፋኖ ትግል ኮማንዶ ዳንኤል አለሙ የሳባት ምላጭ ጀመረች ሄደች፣ ተቀጣጠለች። ፋኖ ግስጋሴውን ጀመረ። የፋኖ ትግል ከመነሻው ጀምሮ ግስጋሴውን እንዲህ የደረሰው ለምንድን ነው? ወለጋ ላይ 360 አማራ አንድ ጉድጓድ ተቀብረውበት ነው። በአማራነት በእምነት አልተገደሉም። ወለጋ ላይ እስልምና ሃይማኖት ተከታይም ኦርቶዶክስ ሃይማኖት ተከታይ ሙን ቤንዴም ሁን አማራ ስለሆንክ ብቻ ግን ትሞታለህ። በሚለው መርህ በእነ አብይ አህመድ፣ በነ ብርሃኑ ጁላ፣ በነ ሽመልስ አብዲሳ ትዕዛዝ ወላሂ ሁለተኛ አማራ አልሆንም፣ አንሻን ሳይ ድምጿ ነበር ያንን። ወላሂ ሁለተኛ አማራ አልሆንም። ለምን አማራነት የሚያስገድል እስልምና እምነት የሚያድል መስዋዕት ነበር። ግን ማነው የሚያስገድለው? አማራነት ነው የሚያስገድለው። የቀበሰ ሥነ ሥርዓት ቆለን ቤተክርስቲያን ሂደን ወግ ማረጋለው አይደል? መስጊድ ሂደን ወግ ማረጋለው አይደል ተቆፍሮ 361 ላይ የተገነዘ ያልተገነዘው ሴት ነው እንዴ? የማይለየው ትልቅና ትንሹ የማይለይ በቀብር ተፈጸመብን። ትግል ያስወጣን ይሄ ነውኛ። ደብረ ገብራኤል ገዳም ላይ 251 መልእክታ ተገለውብናል። አዲስ አበባ ላይ መስጊድ ፈርሶብናል። 360 ቤተክርስቲያን ፈርሶብናል። አብይ ያምር ከመጣ አዲስ አበባ ላይ ቀድሶ ሲወጣ ዘጠኝ ሰዓት ላይ ካን ተገለውብናል። ተገለው ነው አይማስ አባቶች ተገለውብናል። ደም ቢደላ ዩኒቨርሲቲ ላይ የአማራ እናቶች የአማራ አባቶች ልጆቻቸውን ይማሩልናም ብሎ መምህራሎች ያስተማራችኋቸው ልጆች ደም ቢደላ ዩኒቨርሲቲ ገብተው በነሽመልስ አብዲሳና በነምርኮኛ ብርሃኑ ጁላ ትዕዛዝ 17 የዩኒቨርሲቲ ተማሪ ለ8 ተደፈሩ። ያታግላና ያታግልም ያታግላን። ትግላችን ይሄ ነው። መነሻችን ግን አዲስ አበባ ላይ 40 ሺ ቤቶች የአማራ ፈርሰዋል። 40 ሺ የኮሪደር ልማት በማለት አብይ አህመድ ያን ማፈናቀል ነው። የኮሪደር ልማት አይደለም፣ አማራን የማጥፋት ስራ ነው። አርባ ሺህ ቤቶች ሲፈርሱ አንዷ እናት ትምህርት ቤት የደረሰው ልጇን ልታወጣ ስትሄድ ቤት እየጠባ የነበረው ልጅ አላወጡትም፣ ፎቅ ሲያፈርሱ አዳፈኑት። ጨዋታ አለ እየጨዋብን ነው አውጡኝ የሚል ድምጽ አለ። ያታግለናል፣ ያታግለናል፣ ያታግለናል። ይሄ ነው ትግላችን። እናት ግን ምን ነበር የጠየቀችው? ልጇን ይዛ ስትመለስ ልጅስ ነበር ያለችው ፎቅ እንደሚሰራ ታውቋለች። ንብረት እንደሚመጣ ታውቋለች። እንጀራ ጋጎ አስተምራ አስተምራለች። የአማራ እናት የጠየቀችው ጥያቄ ግን ልጄስ ነበረ የነሽ ሽመልስ አብደሳ የነ ምርኮኛ ብርሃኑ ጁላ ትእዛዝ ግን የነበረው ድፋት ነበር። ይህን ድምጽ ስላሰማች ብቻ ልጄን ብቻ ብላ ስለጠየቀች ወደ ልጇ ሸኛ ተብሎ ተሸኝታብናለች። እናታችን ይሄ ነው እኛ ትግል ያስወጣል። ኃይል ማጠናከር ተጀመረ። ነገር ግን ይህን ኃይል ስናጠናክር ህወ እንደ ትግሬ ሁና ስትገጥመው ልዩነት የላትም ነበር። አማራ ላይ ግን የአማራ ጥቁር ተፈጠረብን። የአማራ ጥቁር እንንገራ።